ሰላም ጤና ስጥልን! ውድና የተከበራችሁ የፋሚሊ ቲዩብ ተሰብ ሁለገብ በሚለው ደግሞ በቀጣይ ስሙ የሚታወቀው ዩቱባችን እንኳን በደህና መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንግዲህ፣ ዛሬ ደግሞ ወደ አንድ ስፍራ ዘና ፈታ ላረጋችሁ ይዤ እየወጣው ነው እንግዲህ ማለት ነው። በሰሞኑ ያው ለሰርግ አንድ ቦታ ላይ ሄጄ ነበረ። አካባቢው ከምላችሁ በላይ በጣም ቢያምራል። በጣም ውብ ነው። በተለይ በተለይ ብታዩት በቃ ዋው ነው። ብታዩት በቃ ሰፈሩ እንደዚህ ያምራል። በቴምር የታጠረ ነው። ብቻ ምን ልበላችሁ፣ አካባቢው በጣም ነው የሚያምር። እውነት በጣም ተፈጥሮ በጣም ነው ያደነኳትኝ። እንግዲህ እንደዚህ እንደምታያቸው ቴምሮቹ በቃ አካባቢው ጠቅላላ በቴምር የታጠረ ነው። ብዙዎቹ ብዙ ዘመናት ያስቆጠሩ ሀያ አመት አስራ አምስት አመት የሆናቸው ቴምሮች አሉ። እንደዚያው እንደዚህ የምታያቸው ረጃጅም የሆኑ የብዙ ዘመን ቴምሮች ናቸው የሚል መረጃ ነው እንግዲህ የደረሰ ማለት ነው። ሊያፈራም ላያፈራም ይችላል አለች ሴትየዋ፣ ማለት እድሜው ስለገፋ ግን፣ በቃ እንዲህ ሲያዩት በጣም የሚያምረው ውስጥ ለመግባት ያው በመንገድ ላይ ነበር ያለፍ ነው እና ውስጥ ለመግባት ሰዓት አልነበረንም እንጂ ውስጥ ገብተን አስፈቀደን ማየት እንችል ነበር አለችኝ ሴትየዋ። ግን ያው ሰዓት አልነበረንም። ወደ ሰርጉ ቦታ እየሄድን ነው። እንግዲህ እዛን ቀን ማታ ላይ ነው እየሄድን የነበረው። እናላችኋለው በጣም እኔ ከምላችሁ በላይ በጣም ወደድኩት፣ አካባቢውን ማለት ነው። ከኛ ካለንበት እዛ ድረስ የሶስት ሰዓት ከምናምን መንገድ ነው እና ወደ መዲና ደግሞ የአራት ሰዓት መንገድ ማለት ነው እና ይሄ እንግዲህ ያረፍንበት ቦታ ነው። እዛ ጋር መኪናችን ናት እንደምታዩት። በጣም ነው የሚያምረው ቦታው። እኔ በጣም እውነት በጣም ነው የወደድኩት። በነገራችን ላይ ቤቱ እንኳን ራሱ የተሰራው ከድንጋይ ነው። ልክ የሀገራችን የገጠር ቤት ነው የሚመስለው እና ከድንጋይ አጥሩ ከድንጋይ ነው የተሰራው፣ ቤቱ ከድንጋይ ነው የተሰራው እና አዲስ ነው በነገራችን ላይ ቦታው እና በጣም ነው የሚያምረው። በቃ ምን ልበላችሁ፣ እኔ በጣም ነው የወደድኩት። ይላችሁ ዘና ፈታ እያልኩኝ ነው እላቸዋለሁ። እና በጣም ፀሐይ ነው እና ሰዎቹ ተኝተዋልና፣ እስኪ ለኔ እኔ ለምን ለናንተ ይሄንን አላስጎበኛችሁም ብዬ በጠራራ ፀሐይ እንግዲህ ይላችሁ መስዋዕት እየከፈልኩ ነው ለእናንተ ማለት ነው እንደምትመለከቱት እንግዲህ ግንቡ ራሱ በድንጋይ ነው የተሰራው። ቤቱም እንደዛው እና በቃ በጣም ነው የሚያምረው። ለመዝናኛ ቦታ በጣም ውብ ነው ስፍራው። እንደምትመለከቱት ከጀርባዬ የድንጋይ ግንብ ነው ማለት ነው። በቅርጽ ነው ሁላ የተሰራው። በጣም ነው የሚያምረው። እንግዲህ ያው ጋዜጠኛዋ ገለጻ እያደረገችላችሁ ነው ማለት ነው። እኔ በጣም ነው የወደድኩትኝ ስፍራው። በጣም ያምራል። የተተከሉ ዛፎች ሲያድጉ ደግሞ ምን ያህል እንደ ውብ እንደሚሆን እንግዲህ አስቡት። የእውነት ይሄ እዚህ ጋር ማታ ላይ ሻይ ቡና ለማለት አረፍ ስትሉ የምትቀመጡበት ቦታ ነው ማለት ነው። እንግዲህ ዘና ፈታ እያልኩላችሁ ነው። ያው ፀሐዩም እያቃጠለ ቢሆንም እንግዲህ ያው ለእናንተ ማልከፍለው መስዋዕት የለም ማለት ነው። እንግዲህ እንደምትመለከቱት ይሄ ገንዳው ነው፣ መዋኛ ገንዳም አለው። ማታ ላይ ያው ልጆች መዝናኛ ምናምን ነው። ማታ ላይ ውሃ ሞልታችሁ መዝናናት መንቦራ ጨቅ ትችላላችሁ። እንደምትመለከቱት ከጀርባያችን ደግሞ ድንጋይ ነው። እና ሴትዮ ይሄ ድንጋይ ቢና ደስ ስላል በሳቅ ነው የሞተችው። አይ እናድም አለችኝ፣ እና በጣም ነው የወደድኩት። እውነት እንደዚህ አይነት ውብ ተፈጥሮም አለ። እና በቃ ምን ልበላችሁ በጣም ነው የወደድኩትኝ ውዶች። እንግዲህ እቺን ሶስት ቀን በዚህ መልኩ እንደዚህ ዘና ፈታ ስልቆ እየውላችኋለሁ። በነገራችን ላይ ተፈጥሮ በጣም ደስ ይላል። ተፈጥሮ በጣም ነው የምወደው። ብዙዎቻችንም ያው ተፈጥሮ እንወዳለን ግን አንዳንድ ቦታ ላይ ተፈጥሮ በእንክብካቤ መያዝ አለ። አንዳንድ ቦታ ላይ ደግሞ ጭራሽ እየተቆረጠ ከሥሩ እየተነቀለ ተፈጥሮን የማጥፋት ሂደት አለና ይሄ ነገሮች ጥሩ አይደሉም ብዬ ነው ማስበው። ምክንያቱም ተፈጥሮ ለሰው ልጅ በጣም መልካም ነው፣ ለሰው ልጅ በጣም ይጠቅማል። ተፈጥሮ ባይኖር ኖሮ የአካባቢያችን አየር መቆጣጠር አንችልም። ምክንያቱም ፀሐያማ ፀሐይ ሲኖር በዛ ስር መጠለል፣ እንዲሁም ደግሞ ነፋሻ የሆነ አየር እንዲኖር ያደርጋል። ብቻ በቃ ተፈጥሮ ለብዙ ነገሮች ይጠቅማል። እንዲሁም ደግሞ ለእንስሳቶች፣ ለዱር አራዊቶች እንደምትመለከቱት በኛ ሀገርም ቢሆን አንዳንድ የስምጥ ሸለቆች እሳት በሚነሳበት ሰዓት ብዙ እንስሳቶች የሚገቡበት ሲያጡ እናያለን። በቃ በእሳቱ ምክንያቱም አውሎ ንፋስ በሚነሳበት ሰዓት አካባቢውን ሲያቀጣጥለው እነዛ ተፈጥሮዎች ወዴት እንደሚገቡ ሁሉ ግራ ይገባቸዋል እና ተፈጥሮን ብንንከባከብ ላለውኝ። እንግዲህ እንደምትመለከቱት አካባቢው አትክልት ገና አዲስ ነው እየተከለ ያለው፣ ያው ለግቢው ውበትም፣ ለግቢው አየር እንዲሰጥም ብዙ አትክልቶች ተተክለዋል። ሙዝ አለ፣ ሎሚ አለ፣ ቡና ብዙ ነገሮች ናቸው እና የተተከሉት። በቃ ያው ግቢው ውብ ይሆናል። የዛሬ አመት ስንሄድ እንግዲህ በጣም ልዩ የተፈጥሮ ውበት ይኖረዋል ብዬ አስባለሁ። ምክንያቱም ገና አዲስ ነው ቦታው። እንግዲህ እንደምትመለከቱት ያው ግቢው በጣም ያምራል። የሆነ እኔ በጣም ነው የወደድኩትኝ። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ይሄ ደግሞ እዛው ያለንበት ቤቱ ነው እንግዲህ ቅድም እንዳሳያችሁ የዋ ገንዳው ነው ማለት ነው። በጣም ነው የሚያምሩ። ያቺ እዛ ጋ ቤታችን ናት። ቤቱ ኪችናችን እና የምናድርበት ነው። በነገራችን ላይ አንድ ቀን ነው እዛ ያድር ነው። በጣም ፀሐይ ያለው ና ዳይሬክት ወደ ቤቱ ፀሐይ ይገባል። እና ደግሞ ኪችን ቤት ውስጥ ስላልነበረ ከቤት ወጥታ ወደ ኪችን ለመሄድ ፀሐይ ስለሆነ እንግዲህ ያው ሴቱ ይሄ ኪችኑና ቤቱ አንድ አይደለም፣ ፀሐይ የመታኝ ነው በማለት እዚጋ እንግዲህ ውላችሁ ለቡስቄ አበባ ልሰጠው ብዬ ያው እሱ ኦንላይን አልነበረም እና ለዛ ነው እንድታዩት ብዬ ነው። አበባና ፀሐይ ስለሆነ መቀመጥ አልችልም ብላ እንግዲህ አንድ ቀን አደርን እና ተነስተን ወደ ሌላ ቦታ ሆቴል ነገር ነው እና ወደዛ ሄድን ማለት ነው። እንግዲህ አንድ ቀን ነው እዚጋ ያለ ነው ዘና ፈታ ያለው አንድ ቀን ነው እየተዝናና ነው ማለት ነው። እንደምትመለከቱት በጣም ነው የሚያምረው ጌሬዳዋ ጊቢው እንግዲህ እንደምትመለከቱት በዚህ መልኩ ላስጎብኛችሁ ማለት ነው። እንግዲህ አው አስጎብኛችሁ ቱሪስት ቤተሰብ ቲዩብ ትባላለች። ዘና ፈታ እንደምትሉበት ተስፋ አረጋለሁ ወንዶች። እንግዲህ ዛ ጋር እንደምትመለከቱት መኪናችን ናት። በዚህ መኪና ነው ይሄር ነው። እና ውዶችዬ በህይወታችን ብዙ መሰናክሎች በህይወታችን ብዙ ገጠመኞች ሊኖሩ ይችላሉ። ያንን ገጠመኝ እንዴት አድርገን ማለፍ አለብን፣ በህይወታችን የሚመጡት ነገሮች ክስተቶችንስ እንዴት ማሳለፍ አለብን የሚለውን ደግሞ ትንሽ ነገሮችን እናወራለን ማለት ነው። ይሄን ያነሳውበት ሀሳብ ለምንድነው ብላችሁ ልትሉ ትችላላችሁ ማለት ነው። ይህ ምንድን ነው። አንዳንዴ ያለንበትን ነገር ማመስገን በሰተሰጠን ጸጋ እግዚአብሔር ማመስገን አለብን፣ ማማረር የለብንም። የእውነት ነው የምላችሁ፣ ስናማረር የባሰ ነገር ይመጣል። እኛ ያ እኛ ያገኘነውን ነገር ብዙ ሰዎች ያላገኙ አሉ። እኛ የቆምንበትን ቦታ ለመቆም ብዙ ሰዎች ያልታደሉ አሉ። አብረውን የነበሩ ግን አሁን ላይ በህይወት የሌሉ፣ አብረውን የነበሩ አሁን ላይ ግን በበሽታ አልጋ ቁራኛ ያሉ ብዙ ነገሮችን እየተመለከትንበት ክስተት ነው። በስደት አለም በተለይ ብዙ ነገሮችን ህይወት አስተምራናለች እና እኛ ባለንበት ነገር ላይ እግዚአብሔርን ማመስገን አለብን። ተመስገን ማለት መልመድ አለብን እና ምንድን ነው እዛ በሄድኩበት ጊዜ ያየሁት ነገር ማለት ነው። በነገራችን ላይ ብዙ ጊዜ አንዳንድ ጊዜ ያው ሴትዮዋ እህቷ ቤት ሄዳለው። እንዲሁም መዲና በሄድኩበትም ከአንዳንድ የተለያዩ ሰራተኞች ጋር ገናኝ ነበር እና ፊሊፒኖችን ማግኝቼ ነበር ኢትዮጵያንም። እና ያሉበት ቤት የእውነት ነው የምላቸው፣ እኔ በራሴ በቤቴ እግዚአብሔርን አመሰገንኩትኝ፣ ምክንያቱም እዛ ቤት የማየው ነገር ጭቅጭቅ አለ። ምን ልበላችሁ በየደቂቃ መጠራት አለ ፎቅ መውጣት መውረድ አለ ለምግብ ለደቂቃ ምግብ ለመብላት እንኳን ጊዜ የሌላቸውን ልጆች የተመለከቱት የእውነት ነው የምነግራችሁ እኔ እግዚአብሔርን አመሰግነዋለሁ አሁን ባለሁበት ቤት ተመስገን ምክንያቱም ከእኔ የባሱ አሉ እኔ አሁን እግዚአብሔርን የማመሰግነው ምንድን ነው ስራዬን ጨርሼ እንደ ልቤ እንደዚህ ዩቱብ ራሱ ወጣ ብዬ ሪከርድ ማድረጌ በሰዓት የመብላት መመገቤ፣ በሰዓት መተኛቴ፣ በሰዓት ከእናንተ ጋር ኮኔክት ማድረጌ ይህን እግዚአብሔርን አመሰግነዋለሁ። ይሄን ለማድረግ እንኳን ያልታደሉ፣ ይሄንን ለማድረግ ያልተመቻቸው ብዙ ሰዎች አሉ እና በነገራችን ላይ እቻውን ፊሊጲኒዋ እንደነገርኳችሁ ሶስት ማዳሞች ናቸው አብረው የመጡት እና ሰራተኛዎቻቸውን ሶስቱ ይዘው አልመጡም። የእሷ ሴትዮ ብቻ ናት አራተኛ ማዳም ይዛ ይመጣችሁና አስቡት እንግዲህ ሰራተኛቸውን እዛ ትተው መጥተው እዚህ እሷን በጣም ሲያስጨንቋት በጣም ከአምስት ከስድስት ልጆች በላይ ነበሩና። በአሁን ባለው ባለችበት ሁኔታ አርለም ስ ያዘነችው እዚያ ያሉበት ሁኔታ ስት ነግረኝ በጣም አዘንኩኝ። በቃ ሴቶቹ ማዳሞቻቸው ጨቅጫቃ ናቸው። በቃ ምን ልበልሽ ምናምን። በጣም በደቂቃ ብዙ ነገሮችን አወራች። ያ ከዚህ በፊትም ተገናኝተናል በእርግጥና እግዚአብሔርን ማመስገን ያለብን ባለን ነገር፣ እኛ ያለንበትን ሕይወት ያላዩ ብዙዎች አሉ። እዚህ ጋር በነገራችን ላይ አንድ ነገር ልነግራችሁ፣ ይሄ የምታዩት የፈራረሰ ቤት አይደለም ከብዙ ዘመናት የነበረ ቤት ነውና እንደምታዩት እንዲስታዩት የፈራረሰ ቤት ይመስላል። መኪና እየሄደ ስለነበረ ብዙም አልተመቸኝም እና እዚህ ሄድን ለማየት። ቱሪስቶች ከተለያዩ ስፍራ ይመጣሉ። እውነት ነው፣ ምላችሁ ከዚህ በፊትም ሪከርድ ቪዲዮ ቀርጨው ተደልቶብኝ ነው እና ቱሪስቶች ሁሉ ነበሩት የዛን ቀን የቀረስኩ ጊዜ። አሁን ቀን ስለነበረ ያው ፀሐይ ስለሆነ ብዙም ይወጡ አልነበሩም እና ቱሪስቶች መተው ይጎበኝቷል። ይህን ስፍራ ቅርሳዊ ቦታ ነው እና እንዲሁም ስሙን ነግራዊ ነበረ ያው እረስቸውን እውነት ለመናገር እና እንደምትመለከቱ መኪናም አለው እዚ ጋ አያቸዋቸው አገኘዋቸው ማለት ነው። እዚ ጋ ይሄ ሚያስጎብኛ መኪና ነው እና ከተለያዩ ከዓለማት የሚመጡ ቱሪስቶች አሉ። ከኩዌት ሁሉ የመጡ መኪናዎች ነበሩ አይቻለው። እና ጥንታዊ ቦታ ነው አለች ሴትየዋ። እና ይጎበኛል። እድሉን አግኝተን አንድ ቀን በሰፊው መተን እናየዋለን አለችኝ። አሁን ይኸው በአጋጣሚ ለጉዳይ ስለሆነ የመጣ ነው ሰዓትም ስላልነበር ያው እንድቀርጸውና ነው የነገረችኝ። በነገራችን ላይ ይሄን አካባቢ እንድቀርጽም ሀሳብ እራሱ ያመጣችልኝ እሷ ናት። በጣም ቦጣውም ያምራል እንደዚህ አይነቶች ቅረጭና ኢትዮጵያ ለጓደኞች ታሳያለሽ የሚል ሀሳብ እንግዲህ ያው እሷ ናት ያመነጨችው ማለት ነው የእውነትን መናገር። በጣም ነው የወደድኩትኝ እኔ ማለት ነው። እና ወደ ሀሳቤ ስመለስ ባላችሁ ቦታ ላይ እግዚአብሔርን አመስግኑ። በተሰጠን ጸጋ እግዚአብሔርን ማመስገን ባለን ነገር ላይ እኛ እግዚአብሔር የተመሰገነው ጤና ሰጥቶና፣ ተንቀሳቅሰ እንደልባቸው ወጥተን እንገባለን። ይሄንን ያላዩ ደግሞ ብዙ ሰዎች እንዳሉ ይህንን ማሰብ ይገባናል። እና አንዲት ኬንያዊ ናት የእህቷ ሰራተኛ ና ሶስት አመቷን አሁን ከሁለት ወር በኋላ ትጨርሳለች። እች ቁሌታም እንዴት እንደምትቁላላ ተመልከቷት። ና የሆነ ጊዜ ከፎቅ ወደ ታች እቃ ላዋርዳት ሄድኩኝ እና ለሁለት ወር ነው ልጁ የሚቆየው እዛ ቤት እና ለሁለት ወር የሚቆይ እቃ ወደ አንድ ቦታ እዛው ፎቅ አድርገው ማስተካከል ሲችሉ ወደ ታች ወረደ። ከሁለት ወር በኋላ ደግሞ ወደ ላይ ይወጣላለች ድጋሜ ልጁ ሲሄድ እንግዲህ አስቡት ምን ያህል በሰራተኛ ጉልበት እንደሚጫወቱና። እኔ አንድ ቀን ፎቅ ምድር ላልኩትኝ የእውነት የምላችሁ ሶስት ቀን እግሬን ታመምቡኝ። ምክንያቱም ተረጋግታችሁ አይደል የምትሄዱት። በቃ ፎቅ ስትሆን ወደ ታች ትጠራችኋለች፣ ታች ስትሆን ወደ ፎቅ ትጠራችኋለች። ወይ ኔ አልኩ፣ በቃ እስትንፋሴ ልቀጥ ልትል፣ እውነት አልኳችሁ። ልጅቷ ስትመጣ ቃ ያቻት አለው። በጣም ደህና ናት። ስጥ አሁን ላይ በቃ እንጨት እንጨት። እኔ ዱባይ በነበርኩበት ሰዓት የገጠመኝን አስታወሰኝ። እንጨት ታክላለች እና በጣም አዘንኩኝ። በቃ ምግብ ለመብላት እንኳን ጊዜ የላትም እንዴ ልትበላም አፏ ላይ ያደረገችውን እንኳን እስካትውጥ ነው የምትጠራው። እና ወይኔ ጌታው ያልኩኝ በቃ አዘንኩኝ፣ ስለ እሷ እኔ እውነትን አልኩትኝ እና ብቻ በጣም ከባድ ነው እና አንዲም ደግሞ ኡጋንዳው ያለች እንደውም የሆነ ጊዜ አይታችኋት ከሆነ በቪዲዮ ከእኔ ጋር እንዲ አልፎ አልፎ ትመጣለች እና በቃ ያው ስንገናኝ እናወራለን በእርግጥ እኔ እግዚአብሔር ይመስገን ብዙም ክፉ የሚወራበት አይደለም፣ እውነት ለመናገር ክፉም የሚወራበት ቦታ አይደለም ያለሁት። እግዚአብሔርን አመሰግነዋለሁ። ያው አንዳንዴ ግን የሆነ እርስ በርስ ሲገናኙ ማዳሞች የሚያወሩት ወሬ እነሱ ከሄዱ በኋላ የሆነ የምትነጫነጫቸው ነገሮች አሉ። እኔም ታውቃላችሁ፣ ስሬ ስገጫለሁ፣ መልሳ ሶሪ ትላለች። እንደዚህ አይነት ነገር አላት እና ግን ሴት እየዋለች ልትወጣ ስትል ኬችን ትቆልፋለች አለች። ከዛ ልክ ሰውየው ሲመጣ ኬችን ትከፍታለች። ከዛ በቃ የሆነ ቀን ሻንጣዋን ሳንጣይን አዘጋጀውና አለች በቃ ሸኘኝ አልኩት አለች። ከዛ በቃ ምንድን የተፈጠረው ችግሩ ሲለኝ ሲለኝ ነገርኩት አለች ከመጀመሪያ እስከ መጨረሻ። ከዛም በቃ ይኸው ምትፈልጊውን ውሰጂ፣ ምትፈልጊውን ቢ እኔ ከራበኝ በኋላ ከታመምኩኝ በኋላ ምግብ ምን ያደርግልኛል ብዬ ተናገርኩትኝና በቃ ይቅርታ ብለው ከእንደገና ሻንጣይን ወደ ቤቴ መለስኩኝ፣ ወደ ክፍል ያለችና። እንደዚህም አይነት ቤት አለ፣ ምግብ ለመብላት የምትከለከሉበት፣ እንቅልፍ ለመተኛት የምትከለከሉበት ቤትም አለ እና እናንተ ያላችሁበት ቤት ምናልባት ከዚህ የተሻለ ከሆነ እግዚአብሔርን አመስግኑ። እውነት ነው የምላችሁ፣ ከዚህ የባሰ ደግሞ ከሆነ ደግሞ ከዚህ እንዳይብስ ደግሞ እግዚአብሔርን አመስግኑ። ጌታ ሆይ እድሜና ጤና ስለሰጠኝ አመሰግናለሁ፣ ሰርቼ ደግሞ ሀገሬ ሰላም እንገባ አንተ ርዳኝ ብላችሁ እግዚአብሔርን አመስግኑ። እንግዲህ እንደምትመለከቱት እዚህ ጋር በመንገድ ላይ ይሄድን እንዳልኳችሁ ረጃጅም እድሜ ያላቸው ቴምሮች ናቸው ማለት ነው እና ላችኋል ውዶችዬ፣ በተሰጠን ነገር እግዚአብሔር ማመስገን፣ ባለን ነገር እግዚአብሔር ማመስገን ይልመድብን ማለት ነው። እና እና ውዶችዬ እንግዲህ ያው በዚህ በሶስት ቀን ውስጥ እኔ ብዙ ነገርን ተመለከትኩኝ። በጣም በእርግጥ ያው ብዙ ጊዜ ካ ብዙ ሰራተኞች አገናኛለሁ፣ ብዙ ነገሮችን እንለዋወጣለን። ያው አንዳንዴ እውነት ነው የምላችሁ አዝናለሁኝ። ምክንያቱም እስከ መቼ ሀገራችን ላይ መከራ በስደት ላይ መከራ እና ትላንት ደግሞ እንደ አጋጣሚ ዞሮ ዞሮ ስል ፌስቡክ ላይ አንድ ነገር አየው ና የእውነትን አለቀስኩኝ። ሬሳ እየተሸኘ ነው ና ማን ነበር ስሟ? እንደውም ስሟን ጠቅሰው ነበር ሲናገሩ የነበረው ና እንግዲህ አስቡት ቤተሰብ ሰርታ ልጄ ትገባልኛለች ወደ ሀገሯ ብሎ ሲያስብ ሬሳ ተጭኖ ሲገባለት እንግዲህ ምን ያህል የቤተሰብ ቅስም ይሰብራል? ምን ያህል ጠባሳ ነው በቤተሰብ ላይ የሚጥለው? እና ይሄም አለ እና እባካችሁ፣ ከምንም በላይ ራሳችሁን ጠብቁ። በስደት አለማት ያላችሁ ራሳችሁን ጠብቁ። በምትሰሩበት ሰዓት በጣም ጥንቃቄ አድርጎ ጥንቃቄ የተሞላበት ስራ ስሩ። ስራዬን ጨርሳለሁ ብላችሁ ተፍ ተፍ ስትሉ ብትወድቁ ከደረጃ ላይ የሆነ ነገር አዳልጣችሁ ብትወርቁ ብዙ ችግር አለ እና ራሳችሁን ጠብቁ። ውሃ ጠጡ። ምግብ እንኳን ባይሰጣችሁ ተደብቃችሁም ቢሆን ብሉ። እውነት ነው የምላችሁ ተደብቃችሁም ቢሆን ብሉ። በቃ ያገኛችሁትን ምግብ እና ውሃ ጠጡ። በተለይ ውሃ በጣም ጠጡ። ኩላሪት በሽታ በተለይ ሴቶች አንዳንድ ጊዜ ውሃ ካለመጠጣት የተነሳ የሽንት ቧንቧ ኢንፌክሽን ይፈጠራል። ምክንያት ያ ምንድን ነው? ሽንታችንን መሽናት ሲያቅተን የሆነ ማህፀናችን የማቃጠል ባህሪ ያለው ምክንያቱም እኔ ከደረሰብኝ ነገር ነው ይሄን ትምህርት መነግራችሁ። እኔ ብዙ ጊዜ ውሃ አልጠጣም እና የሆነ ሰዓት ላይ እንደዚህ አይነት ክስተት ይከሰት ነበረ እና የሆነ ሐኪም አለች ማቃት፣ እዛ ኢትዮጵያ እና አወራት ነበረ እና ውሃ በጣም ጠጪ ውሃ ቢሚልሽ ከሆነ አንድ ሁለት ፍሬ ቴምር ቢና ውሃ ያስጠጣሻል፣ ትለኛለች። የእውነት ነው የምነግራችሁ፣ እኔ ሰርቶልኛል። ውሃን ቢሲ ላይ ወይ ቴምር እበላ ሁለት ቴምር እበላ ና የእውነትን ምላችሁ በጣም ብዙ ውሃ ያስጠጣኛል። እና አሁን ላይ ኖርማል የተስተካከለ ሽንት መሽናትም የተስተካከለ የኩላሊት እንትኖችንም እንትን ብያ። በፊት አሁን ውሃ ካልጠጣሁ ኩላሊቴን በጣም ይጠሰጥዘኛል፣ በግራ ጎኔ በቀኝ እየቀያየረ። እና ያ ምንድን ነው የውሃ ካለመጠጣት የተነሳ ነው ብላ ነው የነገረችኝ እና ይሄንን፣ ይሄ ነገር ጥንቃቄ አድርጉ ማለት ነው። ይሄ በመንገድ ላይ እንግዲህ እየሄድን የቀረጽኩት ነው። ተፈጥሮ እውነት በጣም ነው ደስ የሚለው። አሁን ሰው የጠረበው ነው የሚመስለው። እንግዲህ አላቅም፣ ጠርበውት ይሁን ብቻ ነው ያላቅም። ይሄን ሰው ይጠርበዋል ብላችሁ ታስባላችሁ? እንግዲህ አው እግዚአብሔር ምን ይሳ ነዋል፣ የፈጣሪ ስራም ይሆናል። እና ዙሪያው በቃ በዚህ እንደዚህ ግንብ የታጠረ ነው ይመስላችሁ፣ በእንዲህ በድንጋይ ነው ቅርጻ ቅርጽ የተደረገ ነው ይመስላችሁና ዙሪያው በቃ እንደዚህ ነውና በጣም ውብ የሆነ ተፈጥሮ ነው እና ያለው አካባቢው ማለት ነው ውዶችዬ። እና ማለት ነው እግዚአብሔርን አመስግኖ እያልኩኝ ነበረ እና ጥንቃቄ አድርጎ የሰው ልጅ በሰላም ወጥቶ በሰላም መግባትን የመሰለ ነገር የለም። በሰላም ወጥተን በሰላም መግባትን ትልቅ ነገር ነው። ሰዎች እንደ ቀላል ነገር ያዩታል፣ እና ይሄንን ትልቅ ነገር ነው እና እግዚአብሔር አምላክ በተለያዩ በስደት አለማት ያሉትን ወገኖቻችን እህት ወንድሞቻችንን ይጠብቅልን በተለያዩ እምነት ያለነው በተለያዩ እምነትን ብንኖር አንድ ሆነን በጸሎት ተሳስበን አንድ ሆነን በጸሎት ከተያዘን የሚመጣብንን ችግር ማሸነፍ አያቅተንም። አሁን ላይ አንድ መሆን ነው ያቃተን። በሀገራችን ላይም አንድ ሆነን መስራት አንድ ሆነን ጸሎት ማድረግ አንድ ሆነን ችግር መጋፈጥ ስላቃተን ነው ሀገራችን ተበታትና ተፈካከፋፍላ ያለችው። እና ይሄ እንዳይሆን እግዚአብሔር አምላክ ይርዳ ማለት ነው። እንደምትመለከቱት የምሮ አሳዝንን ቁመት ብቻ የቀረው እና የሰው ልጅም እንደዚህ ነው እንግዲህ እድሜው ሲሄድ ማለት ነው። እና ውዶች፣ አንድ እንሁን በጸሎት እንተሳሰብ። በስደት ያለን እህቱ ወንድሞች ማለት ነው በሰላም ሀገራችን ፈጣሪ እንዲያስገባን እግዚአብሔር አምላክ በያለንበት ይጠብቅልን። ስነሳም ስቀመጥም በጸሎቴ እግዚአብሔርን ማመሰግነው፣ በስደት አለማት ያሉትን ትንድሞች እንዲጠብቅልኝ የሁል ጊዜ ጸሎቴ ነው። ምክንያቱም በአካል መተያየታችን በአካል መገናኘታችን ብቻ ሳይሆን ልብ ለልብ ተገናኝተን መጸለይ ራሱ አንድ ነገር ነው እና እንግዲህ እርስ በርስ በጸሎት ተሳሰቡ ማለት ነው። ይህ እንግዲህ በመንገድ ላይ እየሄድን የቀረጽኩት ነው ማለት ነው ውዶቼ። ያው እንግዲህ ሶስት ቀን ዘና ፈታ ብለናል። በነገራችን ላይ ማለት ነው ሰርግ፣ እኔ እዚ ሀገር መሆነ የአረብ ሀገራት ሰርግ ይገርመኛል። በሰርግ ጊዜ ሴትና ወንዱ በእርግጥ ያው በሰርግ ብቻ ሳይሆን በኖርማል ቀንም የማይታዩለት ወንድና ወንድ ሲመጣ የሚሸፈኑት እና ማይሸፈኑት አለና፣ የሰርጉ ደግሞ በጣም የሚገርመው ወንዱ ለብቻ ሴቷ ለብቻ ነው የሚሆኑት። እኛ በሀገራችን ላይ ሙስሊሞችንም አይቻለሁ ሰርግ በሙስሊሞችም ሰርግ አይቻለሁ። አንድ ወንዶችም ሴቶችም አንድ ላይ ነው የሚመጡት። መሸፈን ያለባት ከሆነ ትሸፈናለች ሙሽሪት፣ እንጂ ወንድ ለብቻ ሴት ለብቻ አይሆንም። እዚያ ጋር አረብ ሀገራት ግን የተመለከትኩት እዚህ ጋር እንግዲህ እንደምትመለከቱት ያቀድም የነገርኳችሁ ቤት ነው፣ ቅርጻ ቅርጾ ማለት ነው። እና ሙሽራዋ ያው ለመጨፈር ነው። በእርግጥ እነሱ በቃ መጨፈር ይወዳሉ፣ የሚገርመው ነገር እና ሙሽራዋን መጣች ብቻዋን የመጣችው አንድ ሴት ሚዜናት መሰለኝ አላቅም እና የሆኑ አጃቢ አንድ ሶስት አሉ አብረዋት መጣች። ተጨፈረ ገባች ተቀመጠች፣ ሳሟት የተወሰነ ፎቶ ተነሱ። ከዛ ምንድን ነው ሰላሳ ኦር አርባ ደቂቃ አልተቀመጠችም ወጣች ተመልሳ፣ ከዛ ሸኝተዋት ተመለሱ። እንግዲህ ወዴት እንደሚልኳት እግዚህ ፈጣሪ ይበቀው። እና የበጣም ነው የገረመኝ አብራኝ የነበረችው ፊሊፒን የራሱ ገርሟ ቱሪስቶቹን ይዛቸው እንግዲህ እና እኛ ሀገራችን አለች ሙስሊምም ሆኑ የትኛው እምነት የሚከተሉ እንደዚህ አይደለም። ሰርግ ሴትም ወንድም ሆኖ አንድ ላይ ነው ሰርግ የሚከበረው። ግን የዚህ ሀገር በጣም ይገርማል ብላ እሷም እንደኔ ተገርማ ነበር። ለካና እንደዛ አለችኝ ይላቸዋለሁ። እና በጣም የሚገርም ክስተት ነው ማለት ነው። እንግዲህ እንደምትመለከቱት በቱሪስት የታጀበ አካባቢ ነው። ከተለያዩ ቦታ ነው ቱሪስቶች መጡት። በነገራችን ላይ በእርግጥ በጣም ያምራል ስፍ ቦታው ለመጎብኘትም ጥንታዊ ነገርም ስለሆነ ልክ ኢትዮጵያ የተለያዩ አካባቢዎች እንደሚጎበኙት እንደ ጎንደር እንደ አክሱም ፋሲልደስ፣ እንደዚህ እንደዚህ አይነት ቦታዎች እንደሚጎበኙት ሁሉ እዚህም እንደዚህ ቱሪስት እንትኖች ይመጡና ይጎበኛሉ ማለት ነው። ሀገራችንም ውብ የተፈጥሮ መስክ ያላት ውብ የተፈጥሮ የምትጎበኝ ሀገር ናት እና እችል ሀገራችንም እግዚአብሔር አምላክ ጥንታዊዋንም ዘመናዊንም ጠብቆ ያቆይልን፣ ፍቅርን ሰላምን ይስጠን ነው የምለው። እንግዲህ ውዶችዬ፣ ይሄንን ያህል ገለጻ ካረኩላችሁ፣ ይህን ያህል ትንተና አረኩላችሁ ማለት ነው። እንደተለመደው ለቻናል ያአዲስ ሆናችሁ ላይክ፣ ሰብስክራይብ ማድረግ እንድታበረታቱኝ ማለት ነው ውዶችዬ። እኔ እንግዲህ ያው ደስ ያለኝን ነገር ነው ለእናንተም ላካፈላችሁ የመጣሁት ማለት ነው። በያላችሁበት ሰላማችሁ ብስት ይበልልኝ። ፈጣሪ አምላክ በሰላም እንደወጣን በሰላም ለሀገራችን ይመልሰን። ኢትዮጵያ ሀገራችን ሰላም ያደርግልን። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ፣ የወለዳችሁን በልጆቻችሁ ተባረኩ። ልጆቻችሁ አድገው ለወግ ለማድረግ ይብቁላችሁ ማለት ነው። ይህ የሁልጊዜ ጸሎቴ የሁልጊዜ ምርቃቴ ነው። ምክንያቱም በስደት አለማት እድሜያችንን ጨርሰን ሀገራችን ስንገባ ብዙ የሚከሰቱ ነገሮች አሉና እግዚአብሔር አምላክ ከዛ ጠብቆ በሰላም ለሀገራችን ያብቃን ማለት ነው ውዶች። ይሄ በጣም ውድድድድ ነው ማድረጋችሁ